እንኳን በህፃን ልጅ በዚህ ሁሉ ሰው ተጠይቄ ማለት ነው። ስለዚህ ይቅርታ ባለቤትሽን ስለተናገርኩሽ፣ አንቺንም ስለተናገርኩሽ ይቅርታ። አንቺም ግን አስከፍተሽኛል። በጣም እናመሰግናለን በእውነት በጣም አመሰግናለሁ። እኔ በጣም ነው የምወድሽ፣ በጣም ነው የማከብርሽ። ማንኛችሁን ብትሆኑ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። አንዳንድ ጊዜ ነገሮች ቢፈጠሩ እንኳን እኛ እኛ ነን እንደ ሶሻል ሚዲያ ሰው እንችላለን መለመድ የሌለበት ነገር ወደ ቤተሰቦቻችን መሄድ የለብንም። የኛ ባሎች ለእኛ ክብሮቻችን ናቸው እኛ ደግሞ ክብራችንም ማስነካት የለብንም ስለዚህ እኔ የተቀየምኩት የተናደርኩትም በባሌ ነው እንጂ ከዛ ውጭ እያየሽ ነው ሁሉም ሰው እኮ ይተችሻል ለምን ተቼ ይልላል ለምን ሰደበ ይልል ስለዚህ በምንም ተአምር ቤተሰቤ ላይ አይድረሱ ቤተሰቤ ላይ ከደረሱ እኔ በቃ ቀይ መስመር ነው ብዬ ሁሉም እንደሚለው ለዛ ነው። ባሌ ደግሞ አቡ አይተሸዋል፣ አይናገርም፣ ሰው ላይ አይደርስም፣ ትሁት ነው። በቃ ለዛ ነው። ስለዚህ እኔ ነገም ከነገ ወዲያ ከማንም ቂም የለኝም፣ ከኔበርም ቂም የለኝም። ይኸው ፈትቻለሁ። አመሰግናለሁ። ቡየ እየተጠራው ነው። በጣም ነው የማመሰግናችሁ። ፈጣሪ ያክብራችሁ። በጣም ነው የማመሰግናችሁ። ፈጣሪ ያክብርን አክብራችሁ። ሁለታችሁም ይቅርታ ስለተጠያየቃችሁ፣ ከዚህ በኋላ ምንም አይነት አሽሙር ነቆራ ከየትኛውም ወገን እንደማንሰማ ደግሞ ቃል ግቡልን። ፈተናል ፈተናል ፈተናል። ፒስ ነው አይደል? በሩቅ የምርቃት ቀን እማ እንደማታሳፍሩኝ አምኜ ነበር። ሁለታችሁ ነው የጠሯችሁ። በጣም ነው የማመሰግነው። አይስ በጣም ነው ደስ ያለኝ። ሴጣን አፈረ።

አ ማዘዛችሁ፣ እናንተ መብታችሁ ነው። አስር ኪሎ ማድረግ አንድም ማዘዛችሁ፣ ሁለትም ማዘዛችሁ፣ ሶስትም ማዘዛችሁ መላኪያ መቶ ስልሳ አምስት ዶላር ነው። እናንተ ከፈለጋችሁ ግን እስከ አስር ኪሎ ድረስ ማድረግ ትችላላችሁ። ዚሲስ ዲፕሎማቲክ በያቸው ውዴ። ኦኬ አልሬዲ ገብታችኋል እኮ ገባቸው። ግን አይ በእንግሊዝኛ የበለጠ ይገባቸዋል፣ አሜሪካን ተወልዶ ያደጉ አበሾች ስላሉ እዚህ ውስጥ።

አለፈ። ከተባለ አስሩ አካባቢ አስር ኪሎ ይሆናል። ጋይስ ቴንክዩ ሶ ማች ቴንክዩ ቴንክዩ አቡ። በጣም ለምንወድሽ፣ በጣም ለምናከብርሽ እግዚአብሔር እንግዲህ ልጆች ለቁም ነገር ያብቃልሽ። በዚህ በሶሻል ሚዲያ መልካም ነገር፣ ጥሩ ነገር ከሚሰሩ ሰዎች አንዷና እጅግ በጣም መልካም ጥሩ ሰው አንቺ ነሽ። ለዚም ደግሞ እግዚአብሔር አምላክ እንግዲህ በልጆችሽ ክብር እንድታገኝ፣ ሞገስ እንድታገኝ ያርግሽ፣ ጸጋውን ያብዛልሽ ከዚህ በላይ ውለጂ ክበጂ፣ ትዳርሽ ህይወትሽ አማራ እየተሳካ ይሆንልሽ። ከዚህ በላይ የሰው መውደድ ይስጥሽ፣ ጤና ይስጥሽ። ዋና ጤና ነው እንግዲህ አይለየን። እግዚአብሔር አምላክ እንግዲህ ባለበት ሁላችን የሚያቆየ ሁላችሁም በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ስለወደዳችሁኝም ስላከበራችሁኝም አመሰግናለሁ። አብ ያው እንግዲህ በቤትሽ እንደዚህ አይነት ነገር ስለተፈጠረም በጣም ሶሪ ግን ታውቂያለሽ ባሎቻችን እንዴ ተደሰቱ ማየት ሙት ሳርጊ ለሚያለሽ ክብር ሚያየውትኝ ትልቅነትሽ ነው ያየውትኝ። ምንም ነገር ሳትከራከሪ ባንዴ እኔ ሰው ነኝ አጠፋለሁ፣ ይቅርታ ብለሽ ሴጣን እንዲያፈር ስላደረግሽ ትልቅነትሽ ሚያየውበት ሳርጊ። እኔ እናት ያሰው እሰት ነው። እሺ አቡዬ፣ ከዚህ በመቀጠል ሁላችሁም በየእርዳታውም በየ በየሁሉ ነገር ከእኛ ጋር ተከትላችሁ እየመጣችሁ ታብ ሼር ኮሜንት የምታረጉ ሰዎች በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። እግዚአብሔር አምላክ በያላችሁበት ይጠብቃችሁ። በጣም እንወዳችኋለን። እንግዲህ እኛ ሁሉ ጊዜም ለእናንተ ፍቅርን ማሳየት ነው የሚጠበቅብን፣ ፍቅርን መስበክ ነው ያው። እኛ እያረግን ያለነውም በተቻለን አቅም ፍቅር ነው ብለን ነው የምናስበው እና ከዚህ በላይ ደግሞ ቶት ሰዎች እንድንሆን መልካም ሰዎች እንድንሆን ሰዎችን በአግባቡ የምን ሰዎች እንድንሆን እግዚአብሔር ያድርገን። ዞዬ በጣም ነው የምንወድ በጣም ነው የምናመሰግነ በየእርዳታ ሁሉ ማትጠፋ ወንድማችን ና እግዚአብሔር አምላክ ልጆችን ቤተሰቦችን ይጠብቅልን። መልካም ጊዜ። አመሰግናለሁ። ታርጊን የሰው አክባሪ በጣም አቡ። አንድ ነገር የምታውቂው አንበሳ አንበሳ ዞ የልታውራ ከሆነ ምን ታዝተነ። አመሰግናለሁ። ምንም አደለም ሚኪ። አንበሳ ሰጥቶኝ ነበር ታውቂያለሽ። አቡ ሰጥቼው ነበረ ሰጥቼው ነበር ለጌሙ ለታ በእናንተ አማካኝነት ይሄ ማህበረሰብ ባዋጣው መሰረት አንበሳውን ሰጠው። ከዛ እንግዲህ ወንድሜ እንዳየሽው ያው መቼም ሰጥቶ መመላለስ ነው ብዬ እንግዲህ እኔ ወልደ ጊዮርጊስ ሰጠኝና ለሚኪ ሰጠው። አቡ መቼም አሜሪካ የሚኖር ሰው ያው አሁን ዞዬም አለ ታቄልሽ፣ አንድ አንበሳ ምንም ነው ብዬ ያንን አንበሳ እንግዲህ ሚኪ ውሎ አድሮ ቢመልሰው ብዬ ኮምፕሌንም አቅርቤ ነበረ ተናግሬም ነበር። ወንድሜ መጥቶ አንበሳውን አወረደልኝ። እኔ ደግሞ እህትሽ ክብሩስ ክብሩ እንዴት ሊሆን ይችላል? እኔ ሳሪ እኔ ወንዷ ብዬ ወዲያው በአምስት ደቂቃ አንበሳውን መለስኩ። ትልሻለሁ ጀግና፣ ጎበዝ እና ግን ለምን ወንዷት ያለሽ የሴት ጀግና የለም እንዴ? ጀግና ያደረገው ማን ነው? እኔ ሴቷ። አዎ እንደው መቼም ባህላችን ሆኖ ወንድ ብቻ ነው ጀግና የሚባለው እያልን ነው እንጂ እኔ ሴቷ፣ እኔ ጀግና አልኩልሽና አንበሳውን አንድ ሺ ስድስት መቶ ሰው ነበረ ገለበጥኩኝና ኮይኔን አዘጋጅቼ ቁጭ እንዳለ እንደው ባናቷ አለቀኩ በመሰለሽ ሳ ሶ ፕራውድ ኦፍ

አልሰማውም። አንበሳ ጉ ጉድ! ተመልከች፣ ኧረ እንደው በፈጠሩ ቆይላ፣ ጉድ! አንበሳው ሲመለስ ተመልከች። አንከራተቱት ከቤት ቤት አንከራተቱት፣ አደከሙት። አንበሳው ተመልከችበት፣ አሙ አንበሳው ሲመለስ፣ ቆይ ተመልከች፣ ቆይ

በጣም ሁሉ እያገለገለ ስላለው ነገር እግዚአብሔር ይባርክሽ፣ እግዚአብሔር ይርዳሽ። እና ቴንክ ዩ ጋይስ ተባረኩ። በጣም እናመሰግናለን። የኛ ወንድም ሰው አክባሪ ጨዋ የሆንኩ ወንድማችን በጣም ነው፣ ሁላችንም የምንወደህ የምናከብረህ። በጣም እናመሰግናለን። በጣም በጣም መልካም ሰው ነው። በጣም ነው የምናመሰግነው። የልጅ ምርቃት ነው ዞዬ፣ በርዝ አይደለም ምርቃቷ። ልጅ ተመርቃልኝ። እኔ በርዝዴ መስሎኝ ነበረው ነው። ኬጂ ተመርቃ ወደ ግሬድ ዋን ልትገባ ነው፣ ሴቷ ልጅ። በጣም ደስ ይላል፣ በጣም ደስ ይላል። ኮንግራጁሌሽን! በጣም ነው የምናመሰግነው

ምንከሚላ ዞ በእውነት መሰላት። እሺ ተዘጋጁ ተዘጋጁ፣ ብዙ በቪዲዮ ሊወጣ ነው። ተዘጋጁ ቤተሰብ ተዘጋጁ፣ ሪኮርደሮች እያዩ ነው። እዚህ ሁለት፣ ሦስት እና ፕራንክን ልናደርጋቸው ነበር። ዞይ ሰፍ ብለው ጠብቀው ጠብቀው፣ መጨረሻ ላይ ስንቀልድ ነው እንላቸው ነው። ለቁም ነገር ትብቃለሽ፣ አላህ ያሳድግልሽ። ኤቭሪዋን ፋሚሊ አይ ላቭ ዩ ሶ ማች ኦል ኦል ፋሚሊ ኢድ ንኒ ኒ ኮሌክሽን ቱዳይ ካሚንግ በጣም ብዙ ኒ መጀመሪያ አማርኛ እንግሊዘኛ የሚችል አለ። በእንግሊዘኛ አማርኛ አይችል አሜሪካን ሀገር ሆናችሁ ድሪያ ፈልጋችሁ ለማስረዳት የተጨነቃችሁ ማስታወቂያ ሰራላችኋለሁ። መጀመሪያ ለድሪያ ብቻ ነው። ለድሪያ ብቻ ነው።

በጣም ቆንጆ ነው። ሕይወታችሁን ይቀይሯል። ላይፋችሁን ይቀይሯል። አስማት አለው። እንዴት ነው ላይፍ የሚቀይር አለው? እና እንዲቀይር ልግዛዋ። ላሽ እኮ አስራ ምናምን አይደል? እንዲን እኛው ብቻ ስትይኝ ነዋ። ግሬ ግበኝ፣ የለበሹን ይዘሽ ስቲ። ይሄኛው ብቻ አስማት ያለው መሰለኝ። አስራ ምናምን አለሽ። አሁንም ደግሞ ከደብል ከሆነ ሕይወትሽን ይቀይሯል

ማሻአላ ማሻአላ ማሻአላ፣ አሜሪካ ያላችሁ ማስታወቂያው ኦልሬዲ ገብቷችኋል። አንደርስታንድ ኤቭሪዋን። እንደዚህ ጠልጠፍ አድርገሽ እስኪ በይ። አሁን የተናገርሽው የተቆራረጠ እንግሊዝኛ ሰብስቤያቸው እና እስኪ ጭምቅ አድርግሽ በአንድ የግለጫቸው ከመጀመሪያው ማለት ነው። አው፣ የረዘመው እኮ ስለተቆራረጠ ነው። በተሰበስቢው አጭር ነው የረዘመው። አንደኛ መሃል ላይ እየገባችሁብኝ እያረዘማችሁብኝ ነው እንጂ እኔ አሳጥሬ ነበር የተናገርኩት። ውዴ ባጭሩ እስኪጠቅለል አርገሽ እኔ ጋር ድሪያ፣ ይኸውልሽ፣ እንዲህ በይ። እኔ ጋር የሚሸጡ ድሪያዎች አሉ። አሜሪካን ሀገር የምትኖሩ ድሪያ የምትፈልጉ ሰዎች ፎሎ አርጋችሁኝ ላይቬን ስከፍት መታችሁ ግዙ። በቃ ሲምፕል። ለምን ኮምፕሊኬትድ ታደርገዋለሽ? ያ ዩሃል ሳከለር አለው ዩሃል ቢቢ ረጁ ሀልፕ ሀልፕ ዩ